በአዊ ብሔረሰብ አስተዳደር የሚገኘው ዶንዶሮ ወንዝ መነሻውን አንክሻ ወረዳ አድርጎ በጓንጓ ወረዳ ሁለት ቀበሌዎችን ለሁለት ከፍሎ የሚጓዝ ትልቅ ወንዝ ነው። ረጅም ኪሎ ሜትሮችን አቆራርጦ የሚሄደው ግዙፉ የዶንዶሮ ወንዝ በተለይም በክረምት ወራት ወንዙ የተፈጥሮ የፍሰት አቅጣጫውን ቀይሮ በአካባቢው በሚገኙ አርሶ አደሮች የመኸር ማሳ ላይ ከፍተኛ ጉዳት ሲያደርስ ቆይቷል። በሰው በእንስሳትና በሰብል ላይ የሚያደርሰው ከፍተኛ ጉዳትም ለዓመታት የቀጠለ ነው። እና ጉዳቱ የደረሰውንማ አጠቃላይ መሬቱን የዘረነውን ገምሶ ሁሉ አጠቃላይ ነው የወሰደ ዘርፎ እና መሬቱ ላይማ የዘረነውን ከብት ላይ ደግሞ የሚሸግረውን ሰውን ደግሞ ተልፎ በአንድ ቀን አራት ሰው ነው የወሰደ። ለመሸገር የገባውን ከብቶችን በሬዎችን እርሻ ላይ ውሎ ሲመጣ ይዞ የገቡትን እንደለ ቸፍልቆ ይዞ ደርሰ ህብረተሰብ ከህብረተሰብ ጋር በጋ ሲሆን እንጂ ክረምት ይገነኙ በጣም አስቸጋሪ ስለሆነ በቃ ሳቱን ጠብቀን ችግር የሆነ ችግር ከደረሰ ሳቱን ጠብቀን ሸግራለን እንጂ አንሸግርም። ር ተቀወር ዶንደር ወንዝ እንግዲህ ጓንጓ ወረዳ ላይ በተለይ ቻዣ፣ ቡካና ሰሜን ደገራ የሚባሉ ቀበሌዎች ላይ ቀበሌውን ለሁለት እየከፈለ አቋርጦ የሚሄድ ትልቅ ወንዝ ነው። ከላይ ጀምሮ በጣም በርካታ ቦታዎችን አቅጣጫውን እየቀየረ የአርሶ አደር የእርሻ ማሳውን እየጎዳ የግጦሽ ማሳውን እየጎዳ በጣም በርካታ ችግሮችን እያጋጠመ ያለው እና ከዚህ በፊትም ጭምር ይህንን ችግር ለመቅረፍ በአርሶ አደር ወይም በአርሶ አደራችን ሀቅም ይቻልም አይደለም፣ መገደብም አንችልም። በየአመቱ ዳይሬክሽን ይቀይራል። ይሄ በመሆኑ በጣም በርካታ መሬት ነው እየተጎዳ ያለው። እንደኛ ወረዳ በተለይ ቻዣምኳ የሚባለው ቀበሌ የወንዙ መነሻ አካባቢም ስለሆነ በጣም በርካታ ጉዳት እያስተናገደ ያለ ቦታ ነው። ወንዙ ለበርካታ አመታት ጉዳት ሲያደርስ ቆይቷል፣ የሚለው የአዊ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ወንዙ እያስከተለ ያለውን ጉዳት ለመቀነስ እየሰራው ነው ብሏል። በክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በተገኘ 11 ሚሊዮን ብር ድጋፍ የጎርፍ መቀልበሻ ግንባታ መጀመሩንም አስታውቋል። የመጀመሪያው ምዕራፍ ተጠናቋል ያለው ጽሕፈት ቤቱ ቀሪ ግንባታው እስከ መጋቢት 30 2017 ዓ.ም እንደሚጠናቀቅም ጠቁሟል። የክልሉ አደ አደጋ መከላከልና ምግብ ዋስትና ኮሚሽንም በተደጋጋሚ በጠየቅነው ጥያቄ መሰረት ችግሩን ተረድቶና በየአመቱ የሚያደርሰውን ጉዳት ግምት ውስጥ በማስገባት በባለፈው አመት 35 ሚሊዮን ብር፣ በዚህ በጀት አመት ደግሞ 75 ሚሊዮን ብር በመመደብ በተሻለ ሳይት ተመርጦ እንዲሰራ ድጋፍ አድርጎልን እዚህ ደረጃ ደርሷል ማለት ነው። በተመደበልን 35 ሚሊዮን ብር ወደ 34 ሜትር የሚሆን ተገንብቷል። በቀጣይ ደግሞ አሁን ተጨማሪ በተመደበልን ሰባት ነጥብ አምስት ሚሊዮን ብር ደግሞ ወደ ሰባ አንድ ሜትር የሚደርስ እስከ መጋቢት ሰላሳ ተሰርቶ ይጠናቀቃል ማለት ነው። ይህ ግንባታ ለአካባቢው አርሶ አደሮች ተስፋን የፈነጠቀ ሆኗል። መጪው ክረምት ማሳቸው ከጎርፍ የሚጠበቅበትና ና ከወትሮ በተለየ የሚያለሙበት እንደሆነ ያምናሉ። ተስፋንም በጣም ደስ ብላናል። እሱን መቀልበሻውንማ ዛሬ ደግሞ ተጨማሪውን ሰው እና ሰው የሚገናኛውን በክረምት ጊዜ ምንሸግራውን ድልድዩን ቢራዳለኝ ይሄ ግድብ መጥቶ ትንሽ ተስፋን ንገነኝ ይገኛል ብለን አስበናል። በጣም ይሄን እናመሰግናለን። ግን ወደፊቱ እንትን ድልድይኔ የሚመጣ ከሆነ ብለን ምንወጣለን። በተያዘለት ጊዜ የሚጠናቀቅ ከሆነ ተጎጂ የነበሩ ስድስት መቶ ሰማንያ አምስት አባወራዎችንም በየዓመቱ ጉዳት ይደርስበት የነበረውን 538 ሄክታር መሬትም ከችግር እንታደጋለን ማለት ነው። በቀጣይም ማህበረሰቡ ችግር ነው ብሎ ያነሳውን የመሻገሪያ ድልድይ ለመፍታት ጥረት እንደሚደረግ ጽፈት ቤቱ ተናግሯል። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የሚደግፈን ከሆነ በዛ መልኩ የጥናት ዶክመንቱን በተለይ ከዚህ ከቦረቦር ከድልድይ ጋር ያሉ ነገሮችን እያስጠናንም ስለሆነ የጥናት ዶክመንቱን ላለቀ ለሚቀጥለው ለሚመለከተው አድሬስ እናደርጋለን ማለት ነው። የጎርፍ አደጋ በሚደርስባቸው አካባቢዎች ግንዛቤን በመፍጠርና ጥናቶችን በማድረግ የቅድመ መከላከል ስራዎችን ለመስራት ጥረት እየተደረገ እንደሚገኝ የአዊ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል።